ሰላም ሰላም፣ ብያለኝ የፍረ ህይወት ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ዳና ነኝ። እግዚአብሔር ይመስገን አለሁላችሁ። እንዴት ናችሁ? ሰላም ናችሁ ወይ? ላይክ ሰብስክራይብ ያደረጋችሁን ቤተሰብ ሆኑ ቤተሰብ ያልሆናችሁ ደግሞ ቤተሰብ የሆናችሁ አመሰግናለሁኝ። ቤተሰብ ያልሆናችሁ ቤተሰብ ሆኑ ማለት እወዳለሁኝ። የኔ ውዶች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ማለት ነው በአጭር ቪዲዮ መጥቻለሁኝ። አብረን እራት እንስራ የኔ ውዶች፣ ቀለል ያለ እራት ማለት ነው በተለይ ለመክሳት የምትፈልጉት እህቶቼ አብረን እንስራ። እዚህ ጋር አንድ አቮካዶ አለኝ ማለት ነው፣ ቲማቲም አለኝ፣ ሶስት እንቁላል አለኝ ማለት ነው። አብረን እንሰራለን ማለት ነው። ሶስት እንቁላል እዚህ ጋር እያበሰልኩ ነው ቲማቲም ደግሞ እዚህ ጋር አለኝ ማለት ነው። አንድ አቮካዶም አለኝ። ስላጣም እዚህ ጋር አለኝ ማለት ነው። ስላጣ ሁለት አይነት ስላጣ ነው ያለኝ። አብረን እንሰራለን። እስከ መጨረሻ ድረስ ቪዲዮን አብራችሁን እዩ። አብረን እንስራ ማለት ወዳለኝ የኔ ውዶች እንዲሁን ማለት ነው። እውነት እራት ቀለል ያለ ነው። በጣም ቀለል ያለ እራት ነው፣ አይከብድም በተለይ ስንተኛ ስንተኛ ማለት ነው። ይሄን ሲል ግን ለምንድነው? ለቀጫጭኖች ነው እንጂ ለወፍራሞች ነው እንጂ ቀጫጭኖች በልታቸው መተኛ ትችላላችሁ ማለት ነው። ይሄን ግን ለቀጫጭን ለኔ እንደኔን እንደኔ ወፍራም የሆናቸው ግን እንትንበሉ ማለት ነው። ይህን ስላጣ ቀለል ያለ መብላት አለባቸው። እዚህ ጋ ሁለት አይነት ስላጣ ነው ያለኝ ማለት ነው። ያለባቸው ቤት ውስጥን ያፈራውን መስራትን ትችላላችሁ የኔ ውዶች እኔ ግን እዚህ ጋር እሰራለኝ ማለት ነው። እዚህ ጋር አቮካዶ አለኝ። አቮካዶውን አውጥቻለኝ። እንትኑን ማለት ነው ከውስጥ ነው ያለውን አውጥቻለኝ። እንደዚህ ነው አድርጌ ከትፋለሁ። ባንድ እጄን ካሜራ ባንድ እጄንን እንትን ስለሆነ ቢላ ስለ ስለያዝኩትኝ ብዙም አይመችም፣ ያው ብዙም አይመችም። ይሁን እንጂ አብረን ግን እንሰራለን። እንደዚህ ነው አድርገን ማለት ነው ያው እንደዚህ አድርጌ እንትንራዋለሁኝ ይሄ አቮካዶ ነው ማለት ነው። አቮካዶው እንዲሁም ባዳቦ መብላት ትችላላችሁ፣ በመጠጣትም ትችላላችሁ። ከሶስት ተምር ነው አድርጋችሁ ፈጭታችሁ መጠጣትም ትችላላችሁ ማለት ነው። እንዲሆንም አቮካዶውን ማለት ነው አቮካዶውን በማንኪያ ትንሽ የበሰለ ከሆነ በማንኪያን መታችሁ ከቂጣም ጋር መብላትም ትችላላችሁ። ከብዙ ነገርም መብላት ትችላላችሁ። አቮካዶ ለብዙ ጥቅም አለው ማለት ነው። ብዙ አይነት ጥቅም አለው። ካገኛችሁንም ተጠቀሙ እንዲሆንም ማለት ነው። ገዝታችሁንም መጠቀም ትችላላችሁ ወደ ሱቅ ስትሄዱ ማለት ነው። እኔ እንጃ ሌላ ሀገርን አላቅም። እዚህ ጋር ግን አስራ አምስት አስራ ሰባት እስከ ሀያ ነው ማለት ነው። ለአንድ ኪሎ እስከ ሀያ ይሆናል ማለት ነው። እስከ ሀያ ይሆናል ማለት ነው። ከዛ በላይም ሊሆንም ይችላል ማለት ነው። እና እዚህ ጋር ደግሞ ምን አድርጋለኝ መሰላችሁ? እዚህ ጋር ያለኝን መሰላችሁ? ነጭ ሽንኩርት አንድ፣ እንዲሁንም ጨው ሁለት፣ ሎሚን ደግሞ እየጠመቅኩ ነው ማለት ነው። አብረን እንሰራለን። አብረን እንስራ እኔንም ሎሚን ወዳለኝ ቤተሰቦቼን ሎሚን ስለሚወዱ ለምን በጣም መዛ አድርገዋለሁኝ አንድ ነው ያደረግኩት ማለት ነው። እዚ ጋ የሚያጠፋው ያለሁት ለምን መሰላቸው መሰላችሁ ይሄን እንትን ቆደው እንዳይ ፍሬው እንዳይገባብኝ ብዬ ነው ማለት ነው። ፍሬው እንዳይገባ ብዬ እንትን ያደረግኩት ማለት ነው። አሁን እዚ ጋ ደግሞ ምን ምን አድርግ ያለ መሰላችሁ ቆንደ በርበሬ ነው። ቆንደ በርበሬ ወይንም በአማርኛ ቆንደ በርበሬ፣ በትግርኛ ደግሞ ጥቁር በርበረ በአረብኛ ደግሞ ፍልፍል አስዋት ይሉታል ማለት ነው። በሶስቱም ቋንቋ እነግራቸዋለሁ። ሌላ ግን አላውቅም ማለት ነው። ከሶስቱም ቋንቋ ሌላ አልችልም ማለት ነው። ከአማርኛ፣ ትግርኛ እና አረብኛ ሌላ ቋንቋ ስለማልችል ማለት ነው። እዚህ ጋር አድርጌ ያለኝ አሁን እንደዚህን አድርጌ የምትት አድርገዋለኝ ማለት ነው። እዚህ ዜቱን ደሞ አድርጋለኝ ማለት ነው ዘይ ዘይት ሆን እያደረኩ ነው ማለት ነው። አልቆብኛል ማለት ነው። ግን ሌላ አለኝ እግዚአብሔር መስገን ሌላለኝ አለኝ አመጣለኝ ማለት ነው። እዚጋ ግን አልቆብኝ እንትን እያደረግኩ ነው ማለት ነው። በጣም ዘይ ዘይት ሆን ካላችሁ በዛ ብታድርጉበትም ጥሩ ነው ማለት ነው። ለጠናችሁ ማለት ነው። ግን ዘይ ዘይትሁን ጠቢዒ ከሆነ ነው እንጂ ዝም ብለ ከሆነ ብዙም ባታበዙ ጥሩ ነው ማለት ነው። ይኸው እዚህ ጋ ድርግ ያለኝ ማለት ጠቢዒ ነው ኦሪጂናል ነው ማለት ነው። እዚህ ጋር አድርጋለሁኝ። ዘይ ዘይት ሆንንና ዘይ ዘይቱ ነጭ ሽንኩርት፣ ፍልፍል አስዋት፣ ጨው አድርጋችሁ ትንሽ ቆዩት ማለት ነው። ትንሽ ስትቆዩት በጣም አጥሮን ጥሩ የሚሆነው ማለት ነው። ሽታውን ሁሉ ነገሩን ማለት ነው። ወይ እንቁላል የወደቀ ይወደቀ ስመ አብ ወልድ መንፈስ ቅዱስ። በጣም ነው የደነገጥኩኝ ማለት ነው። መቅሰላው ውስጥ የሆነ ነገር ሲወድቅብኝ አልወድም ማለት ነው። እዚህ ጋር ደግሞ እንትን ብያዋለሁ ማለት ነው። እንቁላል ምን አድርግ ያለኝ መስላችሁ ልጭ አለኝ ልጭ፣ እንደዚህ ነው አድርግ እፈረክሰዋለሁ ማለት ነው። እፈረክሰዋለሁ ማለት ነው። በጣም አይመችም እውነት ለመናገር ማለት ነው። ባንዲድ በአንድ ጅን ካሜራ ይዞ በአንድ ጅን እንትን ለመስራት በጣም ይከብዳል። ይሁን እንጂ እንደምን ብለን ግን እንሰራለን እላቸዋለሁ። አሁን እንደዚህ አድርገን እንሰራለን። ይሄ ለሄ ስላጣ ለስንት ሰው መስላችሁ? ለሶስት ሰው እራት ነው ማለት ነው። ለሶስት ሰው እራት ነው። እንቺ ይሄን ስላጣ ለአንድ ሰው ነው ብት ለአንድ ሰው ቢሆንም አይበዛበትም፣ እቁላል ነው እንጂ አይበዛበትም። ለአንድ ሰው ቢሆን ቀጠል ነው ግን ለሶስት ሰው እራት ነው ማለት ነው። ነጭ ሽንኩርት በጣም ነው ነጭ ሽንኩርት፣ ሎሚን፣ ዘይ ዘይቱን፣ ፍልፍል አስዋት፣ ጨው ነው። በጣም ነው የሚያጣፍጠው ስላጣ ማለት ነው። ግን ከበላችሁ በኋላ ናዕና አካላችሁ። ናዕና ከሌላችሁ ደግሞ ፐርሲሊ ፐርሲሊ ወደቀብኝ። በስመ አብ ወልድ መንፈስ ቅዱስ ሳያዩኝ ወደ እሱ ነው ያደረግኩትኝ ማለት ነው። የት ጥለዋሉኝ ታዲያ ወድቆ ብዬ ወደ እሱ ነው ያደረግኩትኝ ማለት ነው። ፐርሲሊ መብላት አለባችሁ ማለት ነው። ምን ከሆነ ከበላችሁ በኋላ ማለት ነው፣ ነጭ ሽንኩርት ነጭ ሽንኩርት እንዳይሸት እንትናቸው ማለት ነው። በነገራችን ላይ የእኔ ሰዎች ነጭ ሽንኩርት በጣም ነው የሚወዱት ማለት ነው። ሴት በተለይ ከስላጣ ማለት ነው ከስላጣ ነጭ ሳራ ሞ ሓደ ሓደ ሞ ስላጣ ተክ ስላጣ ተክ ይሉኛል ማለት ነው። ግን ምን አቅርብላችኋለሁ መስላችሁ ሁሌ ምን አቅርብላችኋለሁ አለኝ መስላችሁ ከበሉ በኋላ ፐርሲሊ ወይንም ናዕና አጥርጋለኝ ማለት ነው። ስኒ ይበሉታል ማለት ነው። ያው መስቲካም ስለማኝኩ ብዙም እንትን የለውም ማለት ነው። ለዚህ ይመስላል ማለት ነው። እንዳልወስዶ ወስዶ እንዳላሳያችሁ ወደ እንትን እንዳሳላ ያሳያችሁ ስለማይመቸኝ ነው። ለዚህ ይመስላል።